ሰኔ 10 2013፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዛን አማን አውሮፕላን ማረፊያ ግንባታ የመሰረት ድንጋይ ሊያስቀምጡ በመጡ ጊዜ በፕሮግራሙ ከታደሙ ሰዎች መካከል የአንድ ጎልማሳ ሰው የደስታ አገላለጽ የብዙዎችን ትኩረት የሳበ ነበር። ጎልማሳው ሰው ከእንጨት የተሰራ በኢትዮጵያ ሰንደቅ ዓላማ ያሸበረቀ የኢትዮጵያን ካርታ በጭንቅላታቸው ተሸክመው ደስታቸውን ሲገልጹ የብዙዎች አይን ማረፊያ ሆኑ። በወቅቱ የእሳቸውን ድርጊት ካዩ ወጣቶች አንዳንዶች አሉታዊ አስተያየት ሲሰነዝሩ እሳቸው ሰሙ። የወጣቶቹ መሳለቅ ከጆራቸው የደረሰው ጎልማሳም ነገሩን በቸልተኝነት ሊያልፉት አልወደዱም። ወጣቱ ስለ ሀገሩ ያሉ አመለካከት መቃናት አለበት የሚል ሐሳብ ወደ አእምሯቸው አቃጨለ። እኒህ ሰው የ66 ዓመቱ የቤንች ሽኮ ዞን የሚዛናማን ከተማ ነዋሪ ተስፋዬ ዘካርያስ ናቸው። ጡረታ ላይ የሚገኙት ተስፋዬ ዘካርያስ ወጣቱ ትውልድ ሀገሩን እንዲያውቅና እንዲረዳ የራሴን ስራ መስራት አለብኝ ብለው ኃላፊነትን ወሰዱ። በየትምህርት ቤቱም እየዞሩ በበጎ ፈቃደኝነት ትውልዱን የማስገንዘብ ኃላፊነትን ገቢር ማድረግ ጀመሩ። በቃ እኔ ይህን ትውልድ በዚህ እድሜ ምንም ጡረታ ወጥቼ ቤት ቢቀመጥ በዚህ እድሜ ይህን ትውልድ ዙሪያ መምከር፣ ኢትዮጵያን ታሪክ ማስተማር አለብኝ በሚል ሁለት መቶ ሰባት ሰባት ትምህርት ቤቶች አለ በዚህ በዞናችን ውስጥ ሁለት መቶ ሰባት ሰባት ትምህርት ቤቶች ውስጥ በዚህ በሁለት ዓመት ውስጥ አንድ መቶ ሰባ አምስተኛ ትምህርት ቤት ዙሪያ ያስተምር አንድ መቶ አንድ ሺህ ሀምሳ መምህራንና ተማሪ ይህም ፕሮግራም በትክክል ተከታትሏል። ወጣቱን የትውልድ ከሩቅ ሆኖ ከመውቀስ ቀረብ ብሎ ማስተማር ሀገሩን እንዲያውቅና እንዲወድ መስራት ቀዳሚ ጉዳይ ሊሆን ይገባል፣ የሚል እምነት አላቸው አቶ ተስፋያ ዘካርያስ። ዛሬ እያጋጠሙን ካሉ ችግሮች ወጥተን ሀገራችን ከፍ እንድትልም ትውልዱ መማር አለበት ብለው ከልብ ያምናሉ። መቶ በመቶ የኢትዮጵያ ትውልድ መማር አለበት በቃ። ያንን ባለመድረጋችን ነው የተማረ ሰው ትንሽ ያልተማረ ብዙ በመሆኑ የርስ በርስ ግጭት እየተፈጠረ አገራችን ትርምስ ውስጥ እየገባች ንብረት እየወደመ የሰው ሕይወት የጠፋ ያለው እና መምህራን ብቻ ኃላፊነት ያለበት እና ሁሉም ኃላፊነት አለበት። እኔ የግል ዜግነት እየተወጣ ነው። በጡረታ ወጥቼ፣ በስልሳ ዓመት ጡረታ ወጥቼ በዚህ በጡረታ እድሜ ስምንት ሰዓት መንገድ በእግር እየተጓዝኩ ነው ሶስት መግር በእግር ነው የሚሰራ። አልደከመኝም። ተማሪም ባገኘው ጊዜ የአዲካም ይጠፋብኝ ቀደምት ኢትዮጵያውያን በሀገር ፍቅር የማይደራደሩ ለሀገር በጋራ ለመቆም ልዩነትን ጉዳይ የማያደርጉ በመሆናቸው ነፃነቷን የጠበቀች ሀገርን አስረክበውናል ይላሉ አቶ ተስፋዬ ዘካሪያስ። ታዲያ ያንን የሚያስቀናውን የቀደምት ኢትዮጵያውያን የሀገር ፍቅር በዛሬው ትውልድ ማስረጽ ይጠበቅብናል ባይ ናቸው። ቤተሰቡን አክብረው፣ መምህራን አክብረው፣ እውቀትን ወስደው የትምህርት ፍላጎትና ፍቅር ኑሮት የሀገር ፍቅር ኑሮት እነዚህ አራቱን ደምሮ በደንብ ከያዘ እቺ ሀገር ባጭር ጊዜ ውስጥ አድርጋለች። እምነት ስላለኝ ይህንን መልዕክት እያስተላለፍ አያቶቻችን ምን ያህል በባዶ እግር እስከ አድዋ ደረሰ። ቆሎ ቆልቶ ነው ያን እኮ ሰራዊት፣ ስልጠና የለም መኪና የለም በእግራቸው እዛ ደረሰ። የሄዱት እኮ ለሀገር አንድነት፣ ሰማንያ አምስት ቋንቋ ተናጋሪ ህዝብ ሰባ ሶስት ሺህ ህዝብ እኮ ከሰማንያ አምስቱ ቋንቋ ተናጋሪ ህዝብ የተወጣጣ ነው። በባዶ እግሩ ዛሬ በአይሮፕላን በመኪና ነው እየን ያለ ነው። ያን በባዶ እግሩ ለሀገር ፍቅር ነው የተጋደሉት። ያንን ነው በዓለም ታሪክ ላይ አድዋ ታላቅ የኢትዮጵያ የድል ቀን ተብሎ በዓለም ታሪክ ላይ ተመዝጎ እየተከበረ ያለውና ይህንን ማደስ አለብን። የበጎ ፍቃደኛው ተስፋ የዘካርያስ ትውልድን የመቅረጽ ድካም ጠንካራዋን ኢትዮጵያን ለመገንባት ጊዜው የሚጠይቀው ተግባር ነው ይላሉ ጥረታቸውን ያዩ መምህራን። እኔ እውነቴን ነው በጣም በጣም የሚደነቁ ሰውዬ ናቸው፣ ነገር ግን አሁን ላይ ትውልዱ ስለ ሀገሩ ጠንቅቆ ማወቅ አለበት። ስለ ሀገሩ ስለ ሀገር ፍቅር ሊገባው ይገባል። ይህን ታሪክ ለተማሪዎች እንደዚህ በምስል አስደግፈው ይህን ታሪክ መናገራቸው ወይም ማስተማራቸው ለትውልዱ ነገ አገርን ተረካቢ ለሆኑ ትውልድ በጣም ትልቅ እንምታ ነው። ያለ ይሄ ትውልድ ይሄን ትምህርት አውቆ እየተማሩ በዛ እያየው በየትምህርት ቤቱ እያስ በዚህ በእድሜያቸው በትንሽ ባለቸው እድሜያቸው እያስተማሩ ቢሄዱ በእውነት በእውነት በእውነት አባባ ተስፋዬ ለኢትዮጵያ ቅርስ ነው። በቃ የመጀመሪያ ቅርስ ቅርስ ነው የምናየው። በዚህ በኢትዮጵያ ውስጥ ይሄ ትምህርትን ያገኘ ተማሪ ለወደፊቱ ምን አይነት ደረጃ ላይ እንዳለ፣ ለኢትዮጵያ ምን አይነት ትውልድ እንደሚሆን በእውነት ጥሩ ግንዛቤ አስጨብጠኋል። ተማሪዎች በዚሁ ቢቀጠሉ። የሀገር ፍቅር አንድምታን ከሕይወት ተሞክሯቸው ጋር እያወዳጁ መልእክት የሚያስተላልፉት አቶ ተስፋያ ዘካርያስ መልእክታቸው በተማሪዎች ዘንድ የተወደደ ነው። ከአንደበታቸው ስለ ሀገራቸው ያላወቅነውን አውቀናል፣ ልብ ያላልነውንም አስተውለናል ይላሉ የእሳቸውን ምክር የሰሙ ተማሪዎች። ዛሬ ከተማር ነው የተረዳሁት ነገር ቢኖር ሀገራችንን ማሳደግ እና ብዙዎች ተርቦ ተጠምቶ መንገድ ዳር ያሉትን አመቶ እንደ ራስ ማስተማር እና ስለ ኢትዮጵያ ስለ ኢትዮጵያ ብዙ ነገሮችን እንናገራለን እና የጥንት አባቶቻችን ያደረጉትን እኛም በድርሻ እኛም በተራችን በነሱ ቦታ በመቆም ብዙዎችን መርዳት ጥሩ ትውልዶችን ማፍራት እና ብዙ ለሀገራችን መበርታት እና ፍቅር ሰላም እንዲሆን ሀገራችንን መንከባከብ እና መምህሮቻችን የሚሰጡትን ትምህርት በጥሞና አዳምጠን እኛም እንደ አባቶቻችን እንደ ጥንቱ አባቶቻችን በርትተን ቁመን ሀገራችን መምራት የኢትዮጵያን ባንዲራ ከፍ ማድረግ እና ብዙ ነገር እንደምናደርግ ተረድቻለሁ። የተረዳነው ሀገር መውደድ እና እንደ ጥንት አባቶችን ጠንክረን ለሀገራችን ብቁ እንደመሆን እና ሀገራችንን ለማሳደግ ይመስለኛል። ሀገርን የሚወድ ትውልድን መፍጠር ለአንድ ወገን ብቻ የሚተው ስራ አይደለምና ሁሉም በዚህ ጉዳይ ተባባሪ ሊሆን ይገባል ሲሉ አቶ ተስፋዬ ዘካርያስ ጥሪ አቅርበዋል።